ያዘ የንወድ ፋሚሊዎች እንዴት ናችሁ? ዛሬ በሌላ ቪዲዮ፣ ለየት ባለ ቪዲዮ በሲክስቲ ፕሮማክስ ተመልሰናል። ስልክ እንዴትም ብረን ገዝተናል። ገዝተናል ስላችሁ ደግሞ ይ ባስ አዲስ ነገር ምንድን ነው ካላችሁ አዩብ ሲክስቲ ፕሮማክሱን ይዟል። እኛም ደግሞ እዚህ ምን አለ የጤፍ ፒዛ። እኔ እንደምታውቁት ሰሞኑ እያከታተልኩ ያለሁት የቆጮ ፍርፍር የቆጮ ፍርፍር ምናምን፣ የጤፍ ጨጨብሳ፣ የተለያዩ ነገር ነበር። ዛሬ ደግሞ በጤፍ ፒዛና ሽሮ በክትፎ አሰቃየህን እኮ እየከተትኩ በቪዲዮ ላይ ያረተው፣ እንግዲህ እኔ ምንም ማድረግ አልችልም። የእሱ እንትን ነው። አዲስ እንግዳ ደግሞ አለን፣ ከባድ ዩቱበር። ይሄ የእሱ አካውንት ነው ማለት ነው ይሄ ዛሬ ወደ እሱ እንመለሳለን። ወደ እሱ ጋር ነን አሁን። ቅድም ያሳየኋቸው አካውንት የእሱ አካውንት ነው። የገባችሁ ሰብስክራይብ፣ እውነት እና በቃ ያበደ ነገር ጠብቁ። ያበደ ነገር ነው የሚሰራው። ገብታችሁም ቼክ አድርጉትና ከዛ በኋላ መታችሁ ኮመንት ላይ ልክ ከዛ በኋላ ከተሳሳትኩ እንግዲህ ይቀጣለሁ፣ ካልተሳሳትኩ እንግዲህ ሰብስክራይብ ታደርጉታላችሁ። እየሄዳችሁ ማለት ነው። ይመቻችሁ። ወደዚህ ሰውዬ ስንዞር መነጽሩን ብትሉ ስልኩን ብትሉ አዲስ ዲ ነው። ዲያስፖራ ነች። አሁን ዲያስፖራ ነች። መኪና አለው፣ ስልክ አለው። የሌለው ምንም የለውም። እኛንን እኛም ስልክ አለን ስልክ አለን እንቀይራለን። ይህ ስል ሆን ነገር ምድረ እየለፋ ነው እየሰራ ሰርተን እንቀይራለን። ግዴታ ምንድ ነው። ኮመንት ላይ የሆነ ቪዲዮ የሰራው ስሰራ ምንድ ነው አረ አንተ ልጅ አትለምን አትሰራ ሞያ ብላችኋል። እ ለምኝ ሳይሆን የስልክ ዋጋን በዛው ቼክ እያደረግኩ ነበር። ግን ሰርተን እንቀይራታለን። ግድ ነው፣ ትቀይራለች። እያጠራቀምን ነው። የዛኔ ስንት ነበር አጠራቀም ካልኳችሁ ሰላሳ ምናምን አይደለ? አሁን ደግሞ ወደ አርባ ምናምን ገብታለች። ቀስ እያለ እንጨምርባታለን አትሳቅ እንደርሳለን አዩ ብለው እንደርሳለን ችግር የለውም ፒዛው ይቆያል ትንሽ አንድ 35 ደቂቃ እስኪሞቅ ምናምን ድረስ ማሽኑ ይቆያል የክትፎ ሽሮአችን ትመጣለች ሽሮ በክትፎ ኧረ በስመ አብ መቆያ ተብሎ ምንድን ነው ራሳችንን እንወቀው ቅምሻ እስከዛ ማቆያ ተብሎ የሆነ ነገር መጥቶልናል ምን እንደሆነ ግን አናውቀውም

ዛቱ የሽሮ ነው። ሽሮ ብሉ ያዘው እዚህ ጋር ደግሞ ጭማሪ ብለት ቅዱስ ያዘዘዋል።

ምንም ማሉድም አይብም ማሉድም ሽሮም ማሉድም ምንድን ነው እዚህ የሚበላው? ግን ልሞክር ዝም ብዬ በተናንሹ። እንግዲህ ያው ምን ምን ማረጋልች

ያያችሁት ይኸው። ሁሌም ቢሆን ኋላ ቀሪዋ ማለች ሽሮ ቀድማ ተጠሪዋ ማለች ሽሮ ኋላ የምትቀረው ሽሮ ነች እንደኔ የቤት ፋንቱ ዬ ተባረቂ፣ አንቺ ትሰሪያለሽ እኔ እበላለሁ። ይደፋል። የፋንቱዬ የፋንቱዬ የቤት ሠራተኛ ሳይሆን የቤት አጋዣቸው የረዳን ናቸው። አዎ፣ ፋንቱ ይሰራል አይበላም። እንደውም እኔም ፌመስ ነች ፋንቱዬ። አሁን ደግሞ ጭን በልተናል ትንሽ ሶስተኛ ነገር መጀመሪያ መጣ፣ ከዛ አሁን መጣ፣ ሶስተኛ ይመጣል። እኛም ሶስተኛ እንመጣለንይሶሶሶሶእሱም አንበላ እንደውም እንጂ ለሁለት ሰው በስርዓት ሁለት ሰው በስርዓት በቃ ጥግብ ብሎ ይወጣል። እኔም አሁን በስራ ግልባላ ነው ነው። ምን ነበር ስሙ ሽሮ በክትፎ ያዘው። የጤፍ ፒዛችን መታለች። ስፔሻል ነው ያያችሁት ነው። እስኪ ይህችን ደግሞ እንሞክራታለን። ካሜራማን ፎቶ ታነሳለ

የሆነ እራሱ ይሄንን በምንድን ነው የማውቀው፣ በቤት ሳስቸግርህ በፊት ልጆኜ ገንፎ ካልተሰራልኝ ብልዬ አስቸግራለሁ በጣም እንወድና፣ ዱቄት ሳይኖር የጤፍ ምናምን ነገር ችግር የለም ይሁን ምናምን የእሱ ጣም ሊመጣ ግን የገንፎ የጤፉ ዱቄቷን ደግሞ

ወይኔ የምሰራ ቪዲዮ እዛ ሰዓት ታዲያ ብዛቱ እችኛውን ፓርት ራሱ ሰራታለሁ። በዚህ አጋጣሚ ሰፖርት እያደረጋችሁን ያላችሁ ቲክታከሮች፣ ንግሶማች ሜመሮች ያለው ምን ምን መሰላችሁ? ቱና ቢፍ አለው፣ እንቁላል አለው፣ ቺዝ አለው፣ ቺክን አለው። ከዛ ይሄ ብቻ የሆነ እንትን የሆነ በቃቶ ያዙ አይደለም፣ ውስጥ ጥቁር ነገር ነው። ብቻ ብቻ ብዙ ነገር ያለ ስፔሻሉ ነው። የጤፍ ፒዛ አሪፍ ነው። ይሄ እኔ ነው፣ ብሉ። በስማ እንዴት ነበር? አንቺ ከብሬስ

ሽሮ ክትፎ፣ ሽሮ በክትፎ በላን፣ የጤፍ ፒዛ በላን። አሪፍ ነበረ፣ ደስ የሚል ምግብ ነበር። ተመችቶኛል። መታችሁ ሞከር ይችላላችሁ። ቅዱስ እንዴት ነበረ? ደግሞ መጀመሪያ ጠግበናል፣ ግን አሪፍ ነበረ። ቅድሚያ ቅድሚ ብንበላ ደግሞ ያን ጭራሽ አንበላም ነበር። ይህኛ በጣም አሪፍ ሞክሩት። ቀለል ያለ ነው ደግሞ ሰብስክራይብ አድርጉ። የእኛንም አካውንት ሰብስክራይብ እያደረጋችሁ በሌላ ቪዲዮ እስከምንገናኝ ሰላም ቆዩልኝ። ወዳቸዋለሁ። በድጋሚ የት ነው የምንገኘው? ኩልቺና 22 ስቴዲየሙ፣ ወደ አዲስ ህይወት ነው ይጋጋ። ከስቴዲየሙ ወደ አዲስ ህይወት መግቢያ ጋር ሎኬሽን መታችሁ ቼክ አድርጉት። ሞክሩት፣ አሪፍ ነው። ዋጋቸው አሪፍ ነው። ይመቻችሁ። በሌብሬስ እስከምንገናኝ ወዳቸዋለሁ። ያዘው ቻ